ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰነበታችሁ፣ ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተማማርን ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን በየጊዜውና በየሰዓቱ አስተማሪ የሆኑ ቪዲዮዎችን የምንለቅ ሲሆን አዳዲስ እና አስተማሪ መረጃዎች እንዲደርሷችሁ ከፈለጋችሁ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ በማድረግ እንድትጀምሩት አሳስባለሁ። የዛሬው ርዕሰ ጉዳያችን የሚሆነው የቴሌግራም አካውንታችን ሀክ ቢደረግ ወይም ደግሞ ባን ቢደረግ ወይም ደግሞ ሌላ ዲቫይሶች ማለት ነው የእኛን አካውንት እየተጠቀሙበት ከሆነ እንዴት ነው ከባን ወይም ደግሞ ሀክ ከተደረገበት ሲስተም ማውጣት የምንችል የሚለውን እያንዳንዱን አንድ ባንድ አሳያችሁ ሰጥቻቸዋለሁ ማለት ነው። ስለዚህ ከቪዲዮ መጀመሪያ እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት እየጋበሱኝ በቀጥታ ወደ ስልካችን ቴሌግራም አፕ እንገባለን ማለት ነው። የቴሌግራም አካውንታችሁን ባን ብትደረጉ ወይም ደግሞ ሀክ ብትደረጉ እንዴት መመለስ እንዳለባችሁ በዚህ ቪዲዮ አሳያችኋለሁ። አፕሊኬሽኑን እንደከፈታችሁ ከላይ ሶስት ሰረዞችን አንድ ክሊክ እንዳደረጋችሁ በዚህ መንገድ ይከፍትላችኋል። ከዛም በመቀጠል ወደ ላይ ስክሩል ታደርጉና ሲቲንግ የሚል ትፈልጋላችሁ። ሲቲንግ የሚለውን እንዳገኛችሁ ሲቲንግ የሚለውን አንዴ ክሊክ ታደርጋላችሁ። ሲቲንግ የሚለውን ክሊክ እንዳደርጋችሁ በቀጥታ በዚህ መንገድ ይከፍትላችኋል። ከዛም በመቀጠል ወደ ላይ ስክሩል ታደርጉና ፕራይቬሲ ኤንድ ሴኪሪቲ የሚለውን አንዴ ክሊክ ታደረጋላችሁ። ከዛም በዚህ መንገድ ያመጣላችኋል። ወደ ላይ ስክሮል ታደርጉና ዲቫይስ የሚል ትፈልጋላችሁ። ዲቫይስ የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ያመጣላቸዋል። እንደምትመለከቱት የእናንተን አካውንት ማለት ነው ሀክ አድርጎ ወይም ደግሞ ባን አድርጎ የሚጠቀም ግለሰብ ካለ የሚጠቀምበትን ዲቫይስ እዚህ ላይ በትክክል ያስቀምጥላቸዋል ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? በቀጥታ የአን ዲቫይስ ሪሙቭ ወይም ደግሞ ተርሚኔት ኦል አዘርሴሽን የሚለውን ክሊክ በማድረግ ከአካውንታችሁ ማስወጣት ይኖርባቸዋል። ለምሳሌ ተመሳሳይ ዲቫይስ የኔን አካውንት ይጠቀማል ማለት ነው። ስለዚህ ይህን ተርሚኔት የሚለውን ክሊክ እንዳደረጉ በዚህ መንገድ ይመጣልኛል። ከዛ ተርሚኔት የሚለውን በድጋሚ ነከዋለሁ። እንደምትመለከቱት ከአካውንቴ ይህንን ሲጠቀምበት የነበረን የግለሰብ ዲቫይስ አስወግጀዋለሁ ወይም ደግሞ ሪሞቭ አድርጊዋለሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ በዚህ መንገድ አካውንታችሁን ሀክ አድርገው ሲጠቀሙ ከነበረ ወይም ደግሞ በዚህ መንገድ ሀክ ያደረገው ዲቫይስ በዚህ ልክ ካገኛችሁት ኖርማሊ ተርሚኔት በማለት ሪሞቭ በማድረግ ማለት ነው ከአካውንታችሁ ማስወጣትና ቱ ስቴፕ ቬሪፊኬሽን በማብራት አካውንታችሁን ድህንነቱን መጠበቅ ትችላላችሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬውን ቪዲዮችን በዚህ የምናጠናቀቅ ሲሆን በዚህ ቪዲዮ ሐሳብ አስተያየት፣ ጥያቄ ካላችሁ ሐሳብ አስተያየትና ጥያቄያችሁን ኮሜንት ላይ እንድታስቀምጡልኝ እያሳሰብኩኝ እጅግ በጣም በርካታና አስተማሪ ቪዲዮዎች ከዚህ በፊትም የለቀቅናቸው ስላሉ ወደ ኋላ መለስ ብላችሁ ማየት የምችሉ ይሆናል ማለት ነው። ከዛም በመቀጠል እንግዲህ በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን በየጊዜውና በየሰዓቱ የምናደርስ ሲሆን አዳዲስና የቴክኖሎጂ መረጃዎች በየጊዜው በየሰዓቱ እንዲደርሷችሁ ከፈለጋችሁ በቀጥታ ማለት ነው ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁንም እንዳትረሱ። የምንለቃቸው ቪዲዮዎች በቀጥታ እንዲደርሷችሁ ማለት ነው የደወል ምልክቷን በመንካት ኖቲፊኬሽን ኦን በማድረግ ማለት ነው በቀጥታ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ